ለምሳሌ አንድ ሰው የቡና ሱስ ኖሮበት ለያቅ ይችላል። ቡና ሳይጠጣ ወደ ንባብ ሊገባ ሲል ይሰለችዋል። ፊልም ለማየት ፈልጋችሁ ፊልም ለማየትም ለማንበብም ፈልጋችኋል። ሁለት ኦፕሽን መሆን ያላችሁ ፊልም እንዳታዩ ውስጣችሁ አንብቡ ይላችኋል። ለማንበብ ደግሞ ስትሉ ፊልሙን በጣም ማየት ፈልጋችኋል። ስለዚህ ለልባችሁ ምንድነው መንገር ያለባችሁ? በተለያየ ንባብ ላይ የምትገኙ ተማሪዎች ምናልባት ኢንትራንስ ኤግዛም ለመፈተን ዝግጅት እያደረጋችሁ ሊሆን ይችላል። እንደዚሁም ደግሞ ኤሌመንታሪም ዩኒቨርሲቲ ውስጥም ሪሚዲያል ኮርስ፣ ፍረሽማን ኮርስ፣ እንደዚሁም ከፍረሽማን በኋላ የተለያዩ አካዳሚ ኮርሶችን እየወሰዳችሁ ላላችሁ ተማሪዎች በንባብ ጊዜ ስልችት ይለኛል፣ ገና ዶክመንቱን ወይም ማቴሪያሉን ስገልጠው ምንም አይነት የንባብ ሙድ አይመጣልኝም ለምትሉ ተማሪዎች ዛሬ በጣም ወሳኝ ወሳኝ የሆኑ መፍትሄዎችን ይዤላችሁ መጣለሁ ማለት ነው። እኔም በጣም ይሰለቸኝ ነበር ማንበብ። ነገር ግን ከስልቹነት ወጥቼ አሁን ላይ አሪፍ ግሬድ ያመጣውበትን ሚስጥር ለእናንተ ነግራችኋለሁ ማለት ነው። እስከ መጨረሻው ቪዲዮን መከታተል አትርሱ። ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ መቀጠል እንችላለን ማለት ነው። ቀጥታ ወደ ሀሳብ ወስዳችኋለሁ። የመጀመሪያው ነገር ምንድነው? ሞቲቬሽን። ምናልባት ይሄ ነገር ምንም የማይገናኝ ሊመስላችሁ ይችላል። ግን ሞቲቬሽን ማዳመጥ፣ በተለይ ፍሪኩዌንትሊ ማዳመጥ ማለት ነው በጣም ለንባብ ስልቹ እንድንሆን ያደርገናል ማለት ነው። አንዳንድ ተማሪዎች ፍሪኩዌንትሊ የሚያደርጉት ነገር ምንድነው? ንባብ ከማንባባቸው በፊት የሆነ ሞቲቬሽን መስማት ያስለምዳሉ ማለት ነው። ምናልባት ዩቲዩብ ዝብለ ሊሆን ይችላል፣ ከሆነ ሰው ጋር ስለ ንባብ ኮሚኒኬት አድርገው ሊሆን ይችላል። ያንን ነገር ካላወሩ ፈጽሞ ወደ ንባብ የማይገቡ ሊኖሩ ይችላሉ ማለት ነው። ስለዚህ ያንን ልምድ ካደረግን ሞቲቬሽኑን እራሱ አዳፕት እያደረግነው እንመጣለን ማለት ነው። ምንድ ነው የሆነ ነገር አዲስ መጀመሪያ የምታዩት ከሆነ አይሰለቻችሁ አደለ? ከሆነ ጊዜ በኋላ ግን አዳፕት ካደረጋችሁት በኋላ ግን እናንተን ሞቲቬት የሚያደርግ ነገር ይጠፋል ማለት ነው። ምክንያቱም የሆነ ሞቲቬሽን ልምድ ስላላችሁ ከዚህ በፊት ማለት ነው። ስለዚህ አንድ ቪዲዮ ሞቲቬሽን ካያችሁ በኋላ ወደ ንባብ የምትገቡ ከሆነ ያ ቪዲዮ ይሰለቻል ከተወሰነ ጊዜ በኋላ ማለት ነውና በዛም ቪዲዮ ምንም ሞቲቬት ሳትሆኑ ስትቀሩ ወደ ንባብ ልትገቡ ስትል የሆነ ስልችት ይላችኋል ማለት ነው። ቢኮዝ መጀመሪያ እናንተን እንድታነቡ ያደረጋችሁ የእናንተ የውስጥ ፍላጎት ሳይሆን ሞቲቬሽን ነው ማለት ነው። ስለዚህ ቀጥሎ የምነግራችሁ ሀሳብ ከሞቲቬሽን ወጥታችሁ እንዴት ሳይሰለቻችሁ ማንበብ እንደምትችሉ ያደርጋችኋል ማለት ነው። እሱ ምንድነው? ፕሮሰሱን መውደድ ነው፣ ንባቡን መውደድ ማለት ነው። ይገባኛል፣ ንባብ የሚወደድ ነገር አይደለም። የሆነ የሚጠላ ነገር ነው አይደለም? ስትገቡበት ስታነቡ ምናምን የሆነ የሚጨንቅ ነገር አለው። የሆነ ውስጣችሁን ፍርሃት ፍርሃት ይላችኋል። የሆነ በጣም ከባድ ነገር አድርጋችሁ ምናምን ልታዩ ትችላላችሁ ግን እመኑ ከትንሽ ጊዜ በኋላ ወደ መውደድ ልትመጡ ትችላላችሁ ማለት ነው። ሰው ኢንጆይት የሆነ ቦታ ሄዳችሁ ሊሆን ይችላል፣ ስራ ሰርታችሁ ሊሆን ይችላል። እንደ መዝናኛ መጠቀም ትችላላችሁ ባይ ዜ ንባብን ማለት ነው። ሪላክስ ማድረጊያ ማለት ነው። ምናልባት አንዳንድ ተማሪዎች ትዝ ይለኛል ሀውስ ሃይ ስኩል ላይ ማለት ነው ማትስ የሚሰሩት ጭንቅላታቸውን ለማፍታታት ነው፣ ለመጨነቅ ሳይሆን ጭንቅላታቸውን ለማፍታታት ማትስ ፕራክቲስ ያደርጋሉ ማለት ነው። ስለዚህ ትምህርትን የምናነብበትን መንገድ እንደ ኢንጆይመንት ማለት ነው። ገና መጽሐፉ ስንገልጠው ሊደብረን ሳይሆን ደስ ሊለን ስለሚገባ ማለት ነው። አለበለዚያ ግን እመኑኝ የሆነ ሳንወደው ፕሮሰሱን ሳይመቸን የምናነብ ከሆነ መጨረሻ ላይ ኢፌክቲቭ ስለማንሆን ማለት ነው። ስለዚህ እርግጠኛ ነኝ የምትወዱትን ነገር ነገር አሰለችው። ለምሳሌ ልንገራችሁ። አሁን ቤተሰብ ላይ በጣም የምትወዱት ምናልባት ሰው ቢኖር ያንን ሰው በየቀኑ ብታገኙትም አብራችሁ ነው የምትበሉት፣ አብራችሁ ነው የምትጠጡት፣ ግን አሰለችሁትም። ምክንያቱም ለምን ኢንተርናሊ በትክክል ያንን ሰው ስለምትወዱት ማለት ነው። አንዳንድ ተማሪዎች እንደውም ንባብ ሳያነቡ አንድ፣ ሁለት፣ ሶስት ቀን ምናምን ከቆዩ የሚደብራቸው ሰዎች አሉ ማለት ነው። ይሄ ምንድን ነው? እነሱ ፕሮሰሱን፣ ውጤቱን ሳይሆን መጨረሻ ላይ የሚመጣውን ውጤት ሳይሆን ንባቡን ራሱን ፕሮሰሱን ስለወደዱት ማለት ነው። ስለዚህ ንባቡን ራሱን መውደድ ስልቹ እንዳትሆን ያደርጓቸዋል ማለት ነው። ሌላው እኔ በጣም የጠቀመኝ ነገር ሪዋርድ ነው። ለራሳችሁ ሪዋርድ መስጠት ማለት ነው። ሪዋርድ መስጠት ሲባል የሆነ ሽልማት ገዝታችሁ ለራሳችሁ ስጡ ምናምን እያልኩ አይደለም። ሪዋርድ በተለያየ መልኩ ሊሆን ይችላል። ምናልባት አድርጓለሁ ብላችሁ አስባችሁ በንባብ ምክንያት ያስቀራችሁትን ነገር ማድረግም ሊሆን ይችላል ተግባባን አይደል ለምሳሌ ፊልም ለማየት ፈልጋችሁ ፊልም ለማየትም ለማንበብም ፈልጋችኋል ሁለት ኦፕሽን ነው ያላችሁ ፊልም እንዳታዩ ውስጣችሁ አንብቡ ይላችኋል ለማንበብ ደግሞ ስትሉ ፊልሙን በጣም ማየት ፈልጋችኋል ስለዚህ ለልባችሁ ምንድነው መንገድ ያለባችሁ ኦኬ ይህንን ንባብ ከዚህ እስከዚህ የምትጨርስ ከሆነ ፊልሙን እጋብዝሃለሁ ትሉታላችሁ ስለዚህ ቀጥታ ፊልሙን እንደምታዩ ስለምታቁ ፊልሙን ስላልተዋችሁ ጭንቅላታችሁ ውስጥ አይቀርም ቀጥታ ታነቡና መጨረሻ ላይ ፊልሙን ታያላችሁ ማለት ነው ስለዚህ ሰውነታችሁን ታለማመዱታላችሁ። እኔ ለምሳሌ ማደርገውን ልንገራችሁ። ዩቲዩብ ቪዲዮ እሰራለሁ። የሆነ ዩቲዩብ ቪዲዮ ልሰራ ስል በጣም ብዙ እንዳልሰራ የሚያደርጉኝ የተለያዩ ምክንያቶች ይመጣሉ። ስለዚህ እነዚን ምክንያቶች ገሸሽ ለማድረግ ይህን ቪዲዮ ከሰራ ዛሬ የሆነ ሪዋርድ፣ የተሻለ ምግብ መብላት ሊሆን ይችላል። ያው ግቢው ስትሆኑ ምግብ፣ የተለያዩ ነገሮች ናቸው እና ዳይሬክትሊ ኮንታክት ያላቸው ነገሮች ማለት ነው። ስለዚህ የተሻለ ነገር ጋብዝሃለሁ ዛሬ ብዬ ራሴን ሪዋርድ ያደርጋሉ። ስለዚህ ቪዲዮ ሹት ያደረግኩበት ቀን የሆነ ስታንዳርድ የሆኑ ነገሮችን ለመጠቀም እሞክራለሁ ማለት ነው። ያ ለእኔ እንደ ሪዋርድ ያገለግላል ማለት ነው። እናንተም እንደዚህ ለማድረግ ሞክሩ ማለት ነው። ካንበባችሁ በኋላ ቆይ ይህንን ካንበብኩ በኋላ ከጓደኛ ጋር ወክ አደርጋለሁ ወር ደግሞ የሆነ ሻይ ቡና ብዬ እመጣለሁ ብላችሁ ለራሳችሁ ሪዋርድ መስጠት ማለት ነው። ዛት ሚንስ ለራሳችሁ ሪዋርድ ሰጣችሁ ማለት የምታነቡበትን ነገር አትሰለችሁትም ማለት ነው። ኦኬ፣ አንብቤ የሆን ነገር አደርጋለሁ ብላችሁ ስለምታስቡ እንዳትሰለችሁ ያደርጋችኋል። በጣም በጣም ወሳኝ ነጥብ ነው፣ ተጠቀሙት። ሌላውና የመጨረሻው ነገር ምንድን ነው? ኖ ዩር ዴስቲኔሽን። ዛት ሚንስ ምን ልላችሁ ፈልጌ ነው፣ እናንተ አሁን ላይ ለዛ ትምህርትም ሊሆን ይችላል፣ ኦር ደግሞ ለምትፈተኑት ፈተና ሊሆን ይችላል፣ ያላችሁን ስታተስ ማወቅ አለባችሁ ማለት ነው። አንዳንድ ሰው ምንድነው፣ በጣም ኮምፕሌክስ ነው ወይ ያነበበውን አያውቅም ወይ ደግሞ ለማንበብ የፈለገውን ስቲል እንኳን አያውቅም ማለት ነው። ዝም ብሎ ነው የሚያነበው። የሆነ ጭንቅላታችን ላይ ውስብስብ ከሆነ ይሰለችናል። ጥርት ያለ አይደለም። ፕሪሳይዝ አድርጉት ማለት ነው። ሰብስቡት። ይህን ይህን ያክል ቻፕተሮችን ጨርሻለሁ አንብቤ፣ ያለው ይሄኛው ቦታ ደግሞ ይቀረኛል። ዴስቲኔሽናችሁን ታውቃላችሁ፣ ወደ ምን እንደምትሄዱ ማለት ነው። ወደምን እንደምትሄዱ ታውቃላችሁ። ፕላስ ደግሞ አቺቭ ያደረጋችሁትን ነገር ታውቃላችሁ ማለት ነው። ስለዚህ አይሰለቻችሁም። ኦኬ የሆነ ምጨርሳት ነገር አለች ብላችሁ ታስባላችሁ። እችን ጨርሻለሁ፣ የሆነ ምጨርሳት ነገር ስላለች ማንበብ አለብኝ በትክክል ብላችሁ ስለምታስቡ ታነባላችሁ። ግን የኋላ የመጣበትን መንገድ የሚያውቅ የሚሄድበትን የማያውቅ ሰው ለንባብ ስልቹ ይሆናል ማለት ነው። ስለዚህ ያላችሁበት የንባብ ስታተስ መለየት አለባችሁ ማለት ነው። ሌላውና የመጨረሻው ነገር ልምድ ነው። ልምድ ስላችሁ የተለያየ ነገር ልምዳችሁ ሊሆን ይችላል። ምናልባት ፊልም ማየት ሊሆን ይችላል፣ ኳስ ማየት ሊሆን ይችላል። ሱስ በጣም ብዙ ነው። መጥፎም ጥሩም ሱሶች አሉ ማለት ነው። የተለያዩ ሱሶች ኖሮባችሁ ልታነቡ ስትሉ፣ ለምሳሌ አንድ ሰው የቡና ሱስ ኖሮበት ላያቅ ይችላል። ቡና ሳይጠጣ ወደ ንባብ ሊገባ ሲል ይሰለችዋል። ሶ ምን ማድረግ አለበት ያ ሰው? ቡና መጠጣት አለበት። ያው መጀመሪያ ስላላስተካከለው አሁን ላይ ያንን ሰው ቡና አጠጣ ማለት ንባቡ ላይ ችግር መፍጠር ልጁን ማሳመም ነው የሚሆነው። ቡና መጠጣት ካለበት ድረስ ሄዶ ቡና ጠጥቶ ማንበብ አለበት ማለት ነው። ሌሎች ነገሮች ማድረግ ካለባችሁ ማድረግ አለባችሁ። በዚሁ ተያይዞ ደግሞ የተለያየ ታስክ ሊኖረባችሁ ይችላል። ለምሳሌ ቤተሰብ የሆነ ስራ አዟችሁ ሊሆን ይችላል። በተያያዥነት ደግሞ እናንተ ማንበብ ሊኖርባችሁ ይችላል። ስለዚህ ቤተሰብ ያዘዛችሁትን ስራ ሳሰሩ ወደ ንባብ ትገቡት ከሆነ ንባቡን በትክክል አታነቡትም። ስለዚህ ፈርስት የመጀመሪያውን ታስክ መጨረስ አለባችሁ ማለት ነው። ለእናንተም ሊሆን ይችላል ለጓደኞቻችንም ሊሆን ይችላል የሆነ የምታደርጉት ጉዳይ ካለባችሁ፣ የሆነ ሴሌብሬሽን ሊሆን ይችላል የሆነ መሳተፍ ያለባችሁ ፕሮግራም ሊሆን ይችላል። ያንን ሳታደርጉ ወደ ንባብ ልግባ ማለት የለም። ጭንቅላታችሁ ላይ የሆነ ነገር ስላስቀራችሁ ንባቡን በትክክል አታነቡም ማለት ነው። ስለዚህ ጭንቅላታችሁ ባዶ ሊሆን ይገባል። ለንባብ ሬዲ ሊሆን ይገባል። ስለዚህ ዲስትራክሽኖችም ሊሆን ይችላሉ ማድረግ ያሉባችሁን ታስክም ሊሆን ይችላል። እነሱን ከጨረሳችሁ በኋላ ወደ ንባብ መግባት ንባቡን ሳትሰለችሁ ከመጀመሪያው እስከ መጨረሻው ድረስ በጣም በጥሩ ሁኔታ እንድታነቡ ያደርጋችኋል ማለት ነው። ስለዚህ ስልቹ ከሆነ ንባብ ለመውጣት እነዚህን ወሳኝ ነጥቦች ተጠቅሟቸው ማለት ነው። እያንዳንዱን አሁን ያወራቸውን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ ማለት ነው። የእናንተም ሀሳብ፣ አስተያየት ካለ ኮመንት ላይ አሳውቀኝ ማለት ነው። የቴሌግራም ቻናል አለኝ። የቴሌግራም ቻናሉን እዚህ ጋር በማስቀምጥላችሁ ሊንክ ጆይን በማለት ከእኔ የሚመጡ ሀሳቦችን በየቀኑ መከታተል ትችላላችሁ ማለት ነው። እስካሁን ስለተከታተላችሁኝ ከልባ መሰግ። ቀጣይ በሌላና ወሳኝ በሆነ ሀሳብ እስከምንገናኝ ድረስ መልካም ቆይታ መልካም ንባብ እመኛለሁ። ባባይ